በሊጉ ግርጌ ላይ የሚገኙትን ቡድኖች የሚያገናኘው ጨዋታ ተጠባቂ ነው። የ2018 የሲቢኤ ኢትዮጵያ ፕሪምየር ሊግ የሰባተኛ ሳምንት ጨዋታዎች ዛሬ ወደ ሜዳ ሲመለሱ ሶስት ጨዋታዎች በአዲስ አበባና በሐዋሳ ይከወናሉ። ከእነዚህ ጨዋታዎች መካከል ቀን ዘጠኝ ሰዓት በአዲስ አበባ ስታዲየም የሊጉ ግርጌ ላይ የሚገኙትን ወላይታ ዲቻን ከውሉዋሉ አዲግራት ዩኒቨርሲቲ የሚያገናኘው ጨዋታ ትኩረትን ይስባል። ሁለቱ ቡድኖች በሊጉ እስካሁን ባደረጓቸው ስድስት ጨዋታዎች ሶስት ነጥብ ማግኘት ያልቻሉ ናቸው ሲሆን በዛሬ ጨዋታ የአመቱን የመጀመሪያ ድል ለማስመዝገብ እርስ በርሳቸው የሚያደርጉት ፉክክር ተጠባቂ ነው። ወላይታ ዲቻ በውጤት ቀውስ ምክንያት ከአሰልጣኝ ገብረ ክርስቶስ ቢራራ ጋር ሲለያይ በምክትል አሰልጣኙ ሲመራ ሲቆይ፣ አሁን ደግሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበረውንና የቀድሞ አሰልጣኛቸውን መሳይ ተፈሪ መሾማቸው ተሰምቷል። የጦና ንቦቹ ካደረጓቸው ስድስት ጨዋታዎች በአራቱ ጨዋታ ሲሸነፉ፣ በሁለቱ አቻ ተለያይተው አስራ ዘጠነኛ ደረጃ ላይ ይገኛሉ። በአንጻሩ በግርማ ታደሰ የሚመራው ወልዋሎ ዓዲግራት ዩኒቨርሲቲ ካደረጋቸው ስድስት ጨዋታዎች በአምስቱ በመሸነፍ በሊጉ ከፍተኛ ግብ ሲቆጠርበት መጥፎ ጊዜን እያሳለፈም ይገኛል። ሁለቱ ቡድኖች በሊጉ ስምንት ጊዜ ሲገናኙ ወላይታ ዲቻ ሁለቱን በማሸነፍ የበላይነቱን ሲይዝ ወልዋሎ ዓዲግራት ዩኒቨርሲቲ በአንጻሩ አንድ ጊዜ ሲያሸንፍ፣ በቀሪ አምስት ጨዋታዎች ደግሞ በአቻ ውጤት ተለያይተዋል። በሌላ የሊጉ መርሃ ግብር በተመሳሳይ ዘጠኝ ሰዓት በሐዋሳ ዩኒቨርሲቲ ሜዳ ባህር ዳር ከተማን ከአዳማ ሲያገናኝ አዳማ ከተማ ወደ አሸናፊነት ለመመለስ ባህር ዳር ከተማ ደግሞ አሸናፊነቱን በማስቀጠል መሪዎቹ ለመጠጋት የሚያደርገው ጨዋታ በመሆኑ ተጠባቂ ነው። አመሻሽ አስራ ሁለት ሰዓት ላይ በዚሁ ሜዳ የአምናውን ሻምፒዮን ኢትዮጵያ መድንን ከአዲስ አዳጊው ነገሌ ሊያርሲ ጋር ያገናኛል።